የባቲ ከተማ ወጣት መአዛ ካሳ ኑሮን ለማሸነፍ ያልሆነችው ነገር የለም። በግለሰብ ቤት ነው ስሰራ የነበረው። ከዛ እንደዛ እየሰራ ምናምን በሴቶች እንትን ተደግፈን ከዛ አደ እንትን አሉ ድጋፍና ይህንን ሸድ አንትን ብለው የሰጡነውን ሰፋ አድርገን መስራት ነው የሚፈልገው። ዛሬ ላይ በከተማ አስተዳደሩ ድጋፍ ተደርጎላቸው ከጓደኞቻቸው ጋር በመሆን በእንጨትና ብረታ ብረት ስራ እንዲሁም በከተማ ግብርና ዘርፍ በዶሮ እርባታ የተሰማሩት እኒህ ሴቶች የትናንት ትካዜያቸው ጠፍቶ ከራሳቸው አልፈው ለሌሎች ተርፈዋል። በጣም ደስ ይላል። የራሳችን ሰራተኞች ቀጥረን ስራ አጦችን እያሰራን እኛም ስራ ኑሮ ለቤተሰብም እየረዳን ትርፍ ቃምናምን ትርፍ ከምንሰራው ትንሽ ትንሽ ይታርፋል። ለራሳችን ነው፣ ለቤተሰቦቻችንም እንረዳለን። ስራውን ቆንጆ ነው። በየቀኑ ትዛዝ ይመጣል። እኔ አንድ ቀን አሁን በፈረቃ ነው የምንሰራው እና የሆነ እንትን ሲል እንትን ይልሃል፣ ቅር ይልሃል። እነሱም ደግሞ ያውቁሃል እንተዋወቃለንና ለኔ እኔ ደስተኛ። በአማራ ክልል የኦሮሞ ብሔረሰብ ዞን የባቲ ከተማ አስተዳደር የወጣቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በተመረጡ የስራ መስኮች ላይም ትኩረት በማድረግ እየሰራ ይገኛል። በተለይ በዶሮ እርባታ ወደ አራት ኢንተርፕራይዞች በቋሚ ከአስራ አምስት የሚበልጡ ሴቶች እዛ ላይ ተደራጅተው ብድርም ተመቻችቶላቸው ከባንኮች በርካታ ስራዎችን ለመስራት ጥረት አድርገናል። በማኑፋክቸሪንግ ዘርፍ ደግሞ በእንጨትና በብረታ ብረት ስራዎች ላይ በቋሚ ትኩረት በማድረግ በከተማ አስተዳደር ደረጃ ከ1500 በላይ ወጣቶች የስራ ዕድል በቋሚ ተፈጥሮላቸዋል። ጥቅል እንደ ከተማ አስተዳደር ባለፈው እቅዳችን 3955 ወጣቶችን ስራ እድል እንፈጥራለን ብለን ነው ወደ ስራ የገባ ነው። በቋሚ ወደ 80 ፐርሰንት ከእቅዳችን ወደ 2687 ወጣቶች አካባቢ የስራ ዕድል የተፈጠረበት ሁኔታዎች አሉ። ከተማ አስተዳደሩ የሴቶችን ፍትሐዊ ተጠቃሚነት በተቀመጡ የትኩረት አቅጣጫ መሰረት መተግበር መቻሉ ደግሞ ሌላኛው የሚያስመሰግነው ነው። በስራ እድል ፈጠራ ዘርፍ በተለይ ወጣቶችን፣ ሴቶችን ከማበረታታት አኳያ የመንግስትን ፖሊሲ 50 ፐርሰንት ሴቶች ከወንዶች ጋር እኩል ተጠቃሚ መሆን አለባቸው ተብሎ ስለተቀመጠ በሁሉም ዘርፍ ላይ ሴቶች 50 ፐርሰንት እንዲሳተፉ ለምሳሌ በከተማ ግብርና አልኩኝ እንጂ በኮንስትራክሽን ዘርፉም ሴቶች ራሳቸውን ችለው በተፋሰስ ስራዎች፣ በሪቴይኒንግ ዎል ግንባታ ስራዎች ላይ እኩል ሴቶች እንዲሳተፉ አድርገን የሰራንበት ሁኔታዎች አሉ። በዚህም ባለፈው በከተማ አስተዳደሩ ወደ 29 ሚሊየን ብር በኮንስትራክሽን ዘርፉ ለስራ ዕድል ለመፍጠር ታቅዶ ከዛ ውስጥ 50 ፐርሰንቱን ሴቶች ኢንተርፕራይዞች ናቸው። በተለይም በማህበረሰቡ ዘንድ የነበረውን ሴቶች በሀገራቸው ላይ ሰርተው ከመለወጥ ይልቅ ወደ ውጭ ሀገር የመሰደድ ልማድን የሚያስቀር ተሞክሮም እየፈጠረ መጥቷል። የእኛ አካባቢ ሴቶች ብዙ ጊዜ የሚታወቀው ወደ አረብ ሀገር መሄድ ነው። ከዛ በተቃራኒ ደግሞ እዚህ ያሉ እዚህ ተገብቶ ሀገራቸው ላይ ሆነው መስራት እንደሚችሉና ሀብት ማፍራት እንደሚችሉ ማሳየት የሚችሉ ወጣቶችም ሴቶችም እንዳሉ ማሳየት ጀምረናል። ይሄ ብዙ መለክት አለው። ኖርማ ብር ማግኘት የሚቻለው ውጭ በመሄድ ብቻ ነው የሚባለው አባባል ማስቀረት የጀመርበት ወቅት ነው። ከተማ አስተዳደሩ ከባለፈው ዓመት ልምድ በመነሳትም በተያዘው በጀት ዓመት ከሺ በላይ ለሚሆኑ ወጣቶች ቋሚ የስራ እድል ለመፍጠር እየሰራ ይገኛል። በባለፈው ዓመት ከፐርሰንት በላይ አፈጽመናል። በዚህ አመት ደግሞ አራት ሺ የሚሆኑ ወጣቶችን ስራ እድል ፈጥራለን ብለን አቅደን እየተንቀሳቀስ ነው።